ጤና ይስጥልኝ፣ እንደምናመሻችሁ። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነት ና የዳሴ ድምፅ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። በቅድሚያም አበይተ የኢፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኢሬቻ በዓል ላይ በተፈጠረው ውከትና ግርግር የሰው ሕይወት በመጥፋቱ የተሰማቸውን ሀዘን ገለጹ። አብራችሁን ቆዩ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኢሬቻ በዓል ላይ በተነሳ ሁከትና ግርግር በጠፋው የሰው ሕይወት ማዘናቸውን ገለጹ። ጠቅላይ ሚኒስትሩ በጉዳዩ ላይ መግለጫ ሰጥቷል፣ እንደሚከተለው ይቀርባል። የተከበራችሁ ኢትዮጵያውያን እና የኢትዮጵያ ወዳጆች እንደሚታወቀው የዛሬው ዕለት የመላው የኦሮሞ ብሔር ተወላጆች እና ደጋፊዎቻቸው በአመቱ በአንድ ጊዜ የሚከበር ለፈጣሪ ምስጋና የሚያቀርቡበት የእሬቻ በዓል የሚከበርበት ነው ቀን ነው። ይህ ቀን በመላው የኦሮሞ ህዝብ ዘንድ ትልቅ ክብር የሚሰጠው ፈጣሪውን የሚያመሰግንበት፣ ሰላምና መረጋጋትን የሚመኝበት፣ እንደዚሁም ደግሞ መልካም ነገሮችን ሁሉ የሚመኝበት እለት ነው። በዚህ እለት እንደተለመደው መላው የኦሮሞ ህዝብና ወዳጆቹ በመቶ ሺዎች የሚቆጠሩ ሆነው ከሌሊቱ ተነስተው ወደ በዓሉ የሚከበርበት ስፍራ የሚጓዙበት እለት ነው። በዚህም መሰረት እንደ ወትሮ ሁሉ የኦሮሞ ህዝብ በዓሉን ለማክበር ወደ ብሸፍቱ አካባቢ ወደ ሆራ ከሌሊት ተነስቶ የተጓዘ እንደሆነ ይታወቃል። ይህም ዝግጅት ለበርካታ ሳምንታት በማካሄድ የኦሮሞ አባገዳ መሪዎች ወይም አባገዳዎች ይሄንን ለመምራት ከወትሮ በተለየ ሁኔታ ሲዘጋጁ የቆዩበት ነው። የዛሬው በዓል ከሌሎቹ ለየት የሚያደርገው ይህ በዓል የሀገራችን በዓል ብቻ ሳይሆን የመላው ዓለም በዓልም እንዲሆን ለማድረግ በዩኒስኮ እንዲመዘገብም ለማድረግ ሰፊ ዝግጅት የተደረገበት ሁኔታ እንዳለ ይታወቃል። ከዚሁ ጋር ተያይዘው ህዝቡ በሰላም በፍቅር ይሄን በዓል ለማክበር እና በዓሉ የሰላም የመቻቻል የፍቅር በዓል መሆኑን ፈጣሪውንም የሚያመሰግንበት በዓል መሆኑን ለማስመስከር እንደ ወትሮ ሁሉ ወደዚህ ስፍራ መትመሙም ይታወቃል። ይሄንን ፕሮግራም የአባገዳዎች ለመምራትና ሂደቱን ለማስኬድ በጀመሩበት ሁኔታ ነውጠኛ ኃይሎች አስቀድሞ ስፍራ ይዘው በመቆየታቸውና ይሄን በዓል ለማወክ አቅደው በመንቀሳቀስ በዓሉ የሁከትና የብጥብጥ እንዲሆን ለማድረግ ከፍተኛ ጥረት አድርገዋል። በዚህ ሂደት ውስጥ በተፈጠረው ግርግር በበዓሉ ስፍራ ከተገኙት ታዳሚዎች መካከል እርስ በርስ በመረጋገጥና ከዛም አልፎ አካባቢው ገደላማ እንደመሆኑ መጠን በዚሁ ምክንያት ዜጎቻችን በዚህ ገደል ውስጥ ገብተው እስካሁን ባለኝ መረጃ መሰረት ወደ 52 የሚጠጉ ዜጎቻችን ሕይወታቸው አልፏል። ይሄን ቁጥር የሚመጥኑ ሌሎች ዜጎቻችንም ቆስለዋል። ይህ ሂደት እጅግ አሳዛኝ እና አስከፊ ሂደት ነው። ከዚህ ተነስቶ የኤፌድሪ መንግስትና እኔም ራሴ በዚህ ግርግር ወቅት ህይወታቸው ላለፉ ዜጎቻችን ጥልቅ ሐዘን የተሰማኝ መሆኑን እየገለጽኩ ለወዳጅ ቤተሰቦቻቸው እና ዘመዶቻቸው እንዲሁም ለመላው የኢትዮጵያ ሕዝብ መጽናናትን እመኛለሁ። ይህ ክስተት በጭራሽ ሊከናወን የማይገባው ወይም ሊከሰት የማይገባው ክስተት ነው። በዓሉ የፍቅር፣ የመቻቻል የአብሮነት፣ እንደዚሁም ደግሞ ፈጣሪን የማመስገን በዓል ሆኖ ሲያበቃ ከኦሮሞ ህዝብ ባህል ባፈነገጠ መንገድ እና የኦሮሞን ህዝብ ክብር በሚያጎድል መንገድ እነዚህ የነውጥ ኃይሎች ይሄንን ወደ ሁከትና ብጥብጥ ለመለወጥ መስራታቸው እጅግ የሚያሳዝን ነው። ስለዚህም መላው የኦሮሞ ህዝብም ሆነ መላው የአገራችን ህዝቦች እንዲህ አይነት እኩይ ተግባርን ከመንግስት ጎን በመቆም በጽናት እንዲያወግዙት፣ በምሬትም እንዲቃወሙት በዚህ አጋጣሚ ጥሬን ለማቅረብ እፈልጋለሁ። መንግስትም እንደዚህ አይነት እኩይ ተግባር የሚያከናውኑትን ወደ ህግ አቅርቦ የሚያስጠይቃቸው ነው። ስለዚህም ከመንግስት ጎን በመቆም እነዚህ እኩይ ተግባር የሚፈጽሙ ኃይሎች እና የዜጎቻችን ህይወት እንዲቀጠፍ ምክንያት የሆኑ ኃይሎችን ወደ ህግ በሚያቀርብበት ሂደት ውስጥ መላው ህዝቡ ከጎናችን መቆም ያለበት ይሆናል። በዛሬው ዕለት በተፈጸመው በዚህ ጥፋት እነዚህ እኩይ ተግባር ፈጻሚዎች ብቻ የተሳተፉበት የጸጥታ ኃይሎቻችን ጸጥታ እንዲከበር ለማድረግ ከፍተኛ ጥረት ያደረጉበት ምንም አይነት የጥይት ድምፅ ያልተሰማበት፣ ስለዚህም መንግስት ከፍተኛ ጥንቃቄ ያደረገበት ሂደት ነው። እናም ህዝቡን ለመጠበቅ የጸጥታ ኃይሎች ላደረጉት ለዚህ ከፍተኛ ጥረት በኤፍድሪ መንግስት ስም ምስጋናዬን ለማቅረብ እፈልጋለሁ። ህዝቡም የኢፌዴሪ መንግስት አሁን የጀመራቸውን የለውጥ፣ የእድገት፣ የዴሞክራሲ ግንባታ እንደዚሁም የሰላም ጉዞ አጠናክሮ የሚቀጥል ይሆናል። የለውጥ ጉዟችን ተጀመረ እንጂ ገና አልተጠናቀቀም። ስለዚህ መላው የኦሮሞ ህዝብም ሆነ መላው የሀገራችን ህዝቦች አሁን በምናደርገው የለውጥ እንቅስቃሴ ከጎናችን እንደ ወትሮ ሁሉ እንዲሰለፉ በዚህ አጋጣሚ ጥሬን አቀርባለሁ። መንግስትም ወደ ኋላ ሳይል እነዚህን የለውጥ እንቅስቃሴዎች ለልማታችን ለእድገታችንና ለሰላማችን በሚበጅ መንገድ አጠናክሮ የሚቀጥል መሆኑን በዚህ አጋጣሚ ላረጋግጥላችሁ ፈልጋለሁ። አመሰግናለሁ። የኦሮሚያ ብሔራዊ ክልላዊ መንግስት በኢሬቻ በዓል ላይ በተፈጠረው ሁከትና ግርግር በደረሰው የሰው ህይወት መጥፋት ሐዘን እንደተሰማው ገለጸ። የኦሮሚያ ክልላዊ መንግስት በመግለጫው እንዳለው መንግስትና ህዝብ ልዩ ትኩረት ሰጥተውት ሲሰሩባቸው ከነበሩ ታላላቅ የኦሮሞ ህዝብ ባህሎች በየዓመቱ በሆራር ሴዲ ቢሸፍቱ ህዝባችን ፈጣሪውን የሚያመሰግንበት ሚሊዮኖች ታደመበት የሚከበረው የኢሬቻ በዓል አንዱና ዋነኛው ነው። በዓሉ የኦሮሞ ህዝብ በሃይማኖት በጾታና በፖለቲካ አመለካከት ሳይለያይ በጋራ የሚያከብረው የአንድነት መገለጫው ነው። የዘንድሮው የሬቻ በዓል የገዳ ስርዓትን በዓለም የማይዳሰሱ ቅርስነት ለማስመዝገብና በዓሉ በዓለም አቀፍ መድረክ እውቅና እንዲያገኝ መንግስት ከፍተኛ ጥረት ሲያደርግ መቆየቱን አመልክቷል። የክልሉ ህዝብ በዓሉን በሚገባ አምሮና ደምቆ ለዓለም ለማሳየት ከፍተኛ ጉጉትና ምኞት የነበረው በመሆኑ ከተለያዩ አካባቢዎችና የሀገሪቱ ክፍሎች እንዲሁም የተለያዩ የዓለም አቀፍ እንግዶች የታንደቡበት ሆኖ ሳለ ለባህላችንና ለህዝባችን ምንም ደንታ የሌላቸው ኃይሎች በጠነሰሱት እኩይ ሴራ ምክንያት እውከትና ብጥብጥ ሊፈጠር ችሏል ነው ያለው። መግለጫውም መንግስት ከፍተኛ ትግስትና ጥንቃቄ ያደረገ ሲሆን፣ እነዚህ የጥፋት ኃይሎች ግን ስርዓቱ በአግባቡ እንዳይፈጸም ለህዝቡና ለአባገዳዎች ምንም አይነት አክብሮት ሳይሰጡ እንዲስተጓጎል እንዳደረጉ ነው የገለጸው። በዚህም በተፈጠረ መገፋፋትና መረጋገጥ ምክንያት የ52 ዜጎቻችን ውድ ህይወት አሳጥቷል። ይህም ሁኔታ ከዚህ በላይ በጠቀሰው ምክንያቱ እንጂ በአንዳንድ ማህበራዊ ድረገጾች የሚሰራጨው የጸጥታ ኃይሎች በወሰዱት እርምጃ ምክንያት እንዳልሆነ በአካባቢው የተገኘው ህዝባችን ምስክር ነው ብለዋል። በመሆኑ መላው የክልሉና የአገሪቱ ህዝቦች ይህንን በግልጽ ሊረዱት እንደሚገባ መግለጫው ጠቅሷል። በእነዚህ የጥፋት ኃይሎች እኩይ ተግባር ህይወታቸውን ላጡ ዜጎቻችን የክልሉ መንግስት የሰማውን ጥልቅ ጽን እየገለጸ ለቤተሰቦቻቸውና ለመላው የክልሉ ህዝቦች መጽናናትንም ተመኝቷል። ከተጎጂ ቤተሰቦች ጎን በመቆም አስፈላጊ ሆኖ የተገኘውን ድጋፍ ሁሉ እንደሚያደርግም ገልጿል። መንግስት እንደ ትላንቱ ሁሉ ከህዝብ ጋር በመሆን ዛሬም የገዳ ስርዓታችን በዓለም ዘንድ እንዲታወቅ ለማድረግ የጀመረውን እንቅስቃሴ አጠናክሮ እንደሚቀጥልም ነው ያስታውቀው። ይህንን የህዝባችንን ጥቅም የሚጎዳና ከባህላችን ውጭ የሆነ አሳዛኝ ድርጊት ህዝቡ አምርሮ እንዲያወግዝም የኦሮሚያ ክልላዊ መንግስት ጥሪውን አቅርበዋል። በተመሳሳይ በኦሮሚያ ክልል በኢሬቻ በዓል አካባቢ ላይ በደረሰው የሰው ህይወት መጥፋት የተሰማቸውን ሀዘን ክልሎችና የከተማ አስተዳደሮች ገለጹ። የደቡብ፣ የትግራይ፣ የአማራ፣ የአፋር፣ የኢትዮጵያ ሶማሌ፣ የቤንሻንጉል ጉሙዝ፣ የጋምቤላ ና የሀረሪ ብሔራዊ ክልላዊ መንግስታትና የአዲስ አበባና የድሬዳዋ ከተማ አስተዳደሮች በኢሬቻ በዓል አከባበር ስነ ስርዓት ላይ በተፈጠረው ሁከትና ግርግር የጠፋው የሰው ህይወት እንዳሳዘናቸው ገልጸው ለቤተሰቦቻቸው መጽናናቱን ተመኝተዋል። የክልሉ ህዝብ በስፋት የሚሳተፍበትን ይህን በዓል መንግስት በዩኔስኮ ለማስመዝገብ ከፍተኛ ጥረት እያደረገ ባለበት ወቅትም ሁከትና ግርግር በመፍጠር የበዓሉ ስነስርዓት እንዲስተጓጎል መደረጉ የሚያሳዝን መሆኑን ገልጸዋል። በኢሬቻ በዓል ላይ በተፈጠረው ውከትና ግርግር የ50 ለውስ ሰዎች ህይወት አለፈ። ውከቱን ተከትሎ የተፈጠረው መጨናነቅና መረጋገጥ ለደረሰው የህይወት መጥፋት ዋነኛ ምክንያት ነው። ሙባረክ መሀመድ በየአመቱ መስከረም 22 በቢሾፍቱ ሆራር ሰዲ በርካቶች በተገኙበት የሚከበረው የኢሬቻ በዓል ዘንድሮም የበዓሉ ታዳሚዎች ከየአቅጣጫው በቢሾፍቱ ከተማ ከቀናት በፊት በመክተም በተለያዩ ትዕይንቶች የበዓሉን ቀን ሲጠባበቁ ነበር። የበዓሉ ቀን ደርሶም በማለዳ ታዳሚዎች በአገር ሽማግሌዎችና አባገዳዎች መሪነት ወደ ሆራር ሰዲ በዓሉን ለማክበር አቀኑም። ሆኖም በርካቶች በጉጉት የሚጠብቁት ይህ በዓል በታሰበለት መልኩ ሴቱን ጠብቆ ሊከበር አልቻለም። ስነ ስርዓቱን ለማወቅ የተዘጋጁ አካላት በዓሉን በማስተጓጎላቸው ግርግርና ሁከቱን ለማስቆምም አባገዳዎችና የሀገር ሽማግሌዎች ያደረጉት ጥረት አልተሳካም። ይህንንም ተከትሎ መሆን ያልነበረበት ሆኖ ለዓመታት በሰላምና በፍቅር ሲከበር በነበረው የእሬቻ በዓል ላይ በተፈጠረው እውከትና ግርግር 52 ያህል ሰዎች መሞታቸውን የኦሮሚያ ክልል መንግስት አስታውቋል። እውከትና ግርግሩ የተፈጠረው መጨናነቅና መረጋገጥም ለጠፋው የሰው ሕይወት ዋነኛ ምክንያት ነው። በተጨማሪም በእውከትና ግርግሩ ሳቢያ ጉዳት የደረሰባቸው ሰዎች በተለያዩ ሕክምና ተቋማት እርዳታ እየተደረገላቸው ነው። በተያዘ የገዳ ስርዓት አንዱ መገለጫ ሆነው የኢሬቻ በዓል በኦሮሞ ሕዝብ ዘንድ ያለውን ትልቅ ስፍራ መንግስትም ጉዳቱን ተከትሎ ያስተላለፈው የያዘ መግለጫ ደግሞ ሰመረ ምሩጽ በተከታዩ ዘገባ ያስገኘናል። ላ ሜዳኑን ኩሩራ ጀኑ ማሬ የኦሮሞ ህዝብ ታላቁ መገለጫ ነው። በውስጥ የያዘው የዲሞክራሲያዊ ፅንሰ ሀሳብ እና ባህላዊ እሴቱ ደግሞ በጉልህነት ይጠቀሳል የገዳ ስርዓት የዚህ ታላቅ ስርዓት መገለጫዎች መካከልም የክረምቱን መጠናቀቅ ተከትሎ ህብረተሰቡ አምላኩን የሚያመሰግንበትና የኦሮሞ ህዝብ የመከባበርና የመፈቃቀር ሴቱን የሚያንጸባርቅበት የኢሬቻ በዓል ዋነኛው ነው። በዓሉ በተለይም በቢሾፍቱ ሆራር ሰዴ ሀይቅ ዙሪያ አባገዳዎች የሀገር ሽማግሌዎችና የማህበረሰቡ አባላት በተገኙበት በድምቀት ይከበራል። የገዳ ስርዓትም ይሁን የኢሬቻ በዓል በኦሮሞ ህዝብ ታሪክ ውስጥ የዲሞክራሲና የሰላም መገለጫ ሆነው ቆይተዋል። እሬቻ ማለት የተጣላ እንድታረቅ የተኳረፈ እዛ እንዲታረግ ሰላም ማለት ነው። እሬቻ ማለት ሰላም ማለት ነው። አማንቲን ፍሬች ወሊሁ ነጠፉ አማንቲ ጀቾኒ ሃይማኖት የግል ነው። ክርስቲያን፣ ሙስሊም ዋቀፈታ ሊሆን ይችላል። እሬቻ ማለት የኦሮሞ ህብረተሰብ ፈጣሪውን ለማመስገን በአንድነት የሚገናኝበት ጊዜ ነው። እኛ አባ ገዳዎች የተለያየ ሃይማኖት አለን። ኦሮሞነት ግን አንድ ያደርገናል። ይህም በዓል ዘንድሮ በድምቀት ለማክበርና የገዳ ስርዓትን በዩኔስኮ የማይዳሰሱ ቅርስነት ለማስመዝገብም ቀጠሮ ተይዞለት መንግሥትና ህብረተሰቡ አስፈላጊውን መሰናዶ ሲያደርጉ ቆይቷል። የውጭ ሀገራት ቱሪስቶችን ጨምሮ ከፍተኛ ቁጥር ያለው ታዳሚም ይሳተፍበታል ተብሎ ተጠብቆ ነበር። ይሁንና በበዓሉ በተፈጠረ ሁከትና ግርግር ምክንያት የበዓሉ አከባበር ተቋርጧል። የሰው ሕይወትም ጠፍቷል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤትም በዓሉ በሁከት ፈጣሪዎች ተስተጓጉሏል ብሏል። የኤፌድሪ መንግስት የገዳ ስርዓትን በዩኔስኮ ለማስመዝገብና የኢሬቻ በዓል ባህላዊ ይዘቱን ጠብቆ እንዲከበር ከፍተኛ ጥረት እያደረገ እያለ በዚህ መልክ የሰው ሕይወት በመጥፋቱ ከፍተኛ ሀዘን እንደተሰማው ገልጿል። የኤፌድሪ መንግስት ዝርዝር መረጃውን በቀጣይ እንደሚያሳውቅና ለዚህ ጥፋት ተጠያቂ የሆኑ አካላትንም ለሕግ እንደሚያቀርብ በመግለጫው አስታውቋል። ተመልካቾቻችን የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ለደረሰው የህይወት መጥፋት የተሰማውን ሀዘን እየገለጸ ለቤተሰቦቻቸው መጽናናትን ይመኛል። የምሽቱ ዜና አብቅቷል። አንተነህ ነው ደግፌ ነኝ። በሰላም ደሩ።